ከአንተ ህይወት መውጣት ብቻ ነው። እሱ ነው አስፈላጊ በዚህ ሰዓት የሚሻለው፣ እንደዛ ነው እንጂ አሁን እዚህ መጥቼ ምናምን ከአንቺ አሁንም፣ እንዲህ የሚያወራሽ ስለመለያየት ነው እያሰብሽ ያለሽ? ቆየሁ እኮ ከወሰንኩኝ፣ ቆየሁ። ልታስገድደኝ ነው? እንዴት ነው ማለት? አስገድደሽ እንዴ መናገር አለብሽ? ከመሬት ተነስቶ እንደ ላይ ወይ ሰለገሽ? አይ፣ አስገፋፋኝ። ብሩኬ አትገፋፋኝ። ፈልገሽው ነው። አስፈላጊ አይደለም። አስገፋፋኝ በካሜራ ወይም ደግሞ በእንትን እንደዚህ መጥቼ እንዲህ እንዲህ ተፈጥሯል ብዬ እንዳወራ አትገፋፋኝ፣ አታስገድደኝ። ዛሬ መጣሁት ለመጨረሻ ጊዜ ልሰናበት ነው። ምን ማለት ነው? ስጠራኝ ልመጣም አልነበረም ገባ። አሁን እንደዚህ አርጊ፣ እንደዚህ ሁኚ ምናምን ብለህ እንድታስገድደኝ አይደለም የመጣሁት። የእስከዛሬው ራሱ ይቆጨኛል። የፈለግኩትን መወሰን መብቴ ነው። ህይወቱ እኮ የራሴ ነው አይደለ? እሺ፣ መልካም ጊዜ ሆነለ። ቻው ሀይሚ፣ ቻው። እንዳትኝም እንዳትይዝም በቃ። እኔ ከሄድሽ ማለት ነው የመጨረሻው ነው የሚሆነው ምንም ቢፈጠር ምን የመጨረሻ ነው። እያስፈራራሁሽ አይደለም ምን እየለመንኩሽ። ልትቆይ ፈልገሽ ነው እንዴ? ሰላም ቤተሰብ፣ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ አላችሁ አለን። እንግዲህ ዛሬ በአዲስ ርዕስና በአዲስ ቪዲዮ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ኮሜንት ማድረጋችሁን አትርሱ። ላይክ እና ሰብስክራይብ የምታደርጉኝ ልጆች ከልብ አመሰግናለሁ። እንግዲህ ሰሙኑ ሀይምና ብሩኬ ትንሽ ተጋጅተው ነበረ። እንግዲህ ያው ብዙዎቻችሁ እንኳንም ተጣላችሁ እንኳንም ተለያያችሁ ያላችሁ ሰዎች አላችሁ ማለት ነው። ግን እውነት እንዳይመስላችሁ አልተጣሉም ፕራንክ ነው ማለት ነው። ብዙዎቻችሁ ደስ ብሎናል ያላችሁ ብዙ ነገር ጽፋችኋል ማለት ነው። እውነት እንዳይመስላችሁ ሀሰት ነው ማለት ነው። እንግዲህ ያው እዚህ ላይ ሶሻል ሚዲያ ስትጠቀሙ ጥሩን ሰውም አለ፣ መጥፎን ሰውም አለ። ጥሩም ያደንቃችሁ ሰዎችም አሉ መጥፎዎችም አሉ። ያው ታውቃላችሁ ቅልቅል ነው ማለት ነው። ሁሉም ይወደናል ማለት አይደለም። የሚጠሉንም አሉ የሚወዱንም ሰዎችም አሉ ማለት ነው። እንግዲህ ያው ሰሞኑ ሀይሚና ብሩኬ ትንሽ ተጨቃጭቀዋል። ቢጨቃጨቁም ደግሞ እውነት አይደለም ማለት ነው። እውነት እንዳይመስላችሁ እንዳትደሰቱ ማለት ነው። ውሸት ነው አልተጣሉ ማለት ነው። እንግዲህ ብሩኬም ሃይሚ ለመፈተን ነው ሃይሚም ደግሞ ብሩኬ ለመፈተን ነው እንጂ እውነትም አልተጣሉም ማለት ነው። እና ቤተሰቡ ቪዲዮ ስታዩ ብዙዎቻችሁ ላይክ አታደርጉ። ሰብስክራይብ እንኳን ባታደርጉም ላይክ አድርጉ። ላይክም እንግዲህ ደስ ካላላችሁ ነው፣ ደስን ካላላችሁ አታደርጉ። እና ላይክ ሰብስክራይብ ኮሜንት ብታደርጉም ደግሞ አይከፈልበትም ማለት ነው። እና ሰሞኑ ብዙዎቻችሁ የብሩኬና የሃይሚ ደጋፊዎች የምትወዷቸውና የምታከብሯቸው እውነት መስሏችሁ ደንግጣችሁ ነበረ። እውነት አይደለም ውሸት ነው። ያው ታውቃላችሁ፣ ሐይምና ብሩኬ መቼም አይለያዩም አይጣሉም ማለት ነው። እንግዲህ ያው አንዳንዴ አለ ሰውነና እንጣላለን። እንግዲህ ያው እንደምንዋደድ ደግሞ መጣላትም አለ እንደምንጣላ ደግሞ መዋደድም ያለ ነው። እንግዲህ ብዙዎቻችሁ ደንግጣችሁ ነበር። እንዳትደነግጡ እውነት አይደለም ውሸት ነው፣ ማለት ነው እንግዲህ ያው ሰሞኑ ጠፍቼ ነበረ እያለ ብሩኬ ያው ተናግረዋል። አንዳንዴ ያው ቪዲዮ ለመስራትም ያው ታውቃላችሁ፣ ብዙዎቻችሁም ያው ዩቱብ ይከፍላል እያላችሁ ዩቱብም ቢከፍልም ያው 24 ሰዓት ዩቱብ ላይ መቀመጥ የለም ያው ጊዜያዊ ነው እንጂ ቋሚ ስራ አይደለም። እንግዲህ ብሩኬ ብሩክ ሰሞኑ አልተመቸኝም ነበረ፣ ትንሽ ጠፍቼ ነበረ ብለዋል። በጠፋበትን ምክንያት እንግዲህ ሀይሚ ጠርጥራው ነበረ። ያው የምትጠረጥረውም ደግሞ ለምን ጠፋህ ነው እያለችው የነበረ እንግዲህ ያው ብዙዎቻችሁ እውነት መስሏችሁ ነበረ። እውነት እንዳይመስላችሁ ውሰ